ቻ ይቀጅ ሌላ ክችልኝን ቴክስት ምንድን ነው? በእርግጠኝነት ያሬድን አግኝተዋለች ማለት ነው። እሺ ቶሎ እንፍጠን። ወዴት ነው የምንፈጥነው? የሆነ እንደ በቂ ያለ ቦታ ፈልገህ እንደውልላታ። እሺ በቃ ማን ነው ቆንጆ? ይሄ ስልጆ እኮ ነው፣ ስልጆ ብታይ። እሺ አልሽ? አንዳንዴ ትስቻለሽ አንቺ። አንተ አይደብርም? ለጭዌ ቦታ መረጥለት። አንተ እየመረጥክ እንዳስተባርክ እንደዛ እመርጣለሁ። ማንን? አቡሽን? ኧረ ግድግድ ችግር ነው ይሄ። አሁን ሰርፕራይዝ ይደረጋል። ሰፈር ራሱ ቢገባ ማለት ነው ልክ። እና አቡሽ ሰፈር ሲደርስ ማለት ነው ብዙ ነው፣ ሩቅ ሩቅ ነው

ሳመቻለኝ በቃ በቃ ይላል። እንዳታፍርም እንዴ! ይህን ጉንጭ መሳመር በራሱ እኮ አላርጂክ የሚያመጣ ጉንጭ እኮ ነው። ከዚህ በላይ ምን ፈለግ እና ለምንድን ያስጨፈሽ? ፋታ ነዋ ወንድሜ፣ በርታ እኮ ነው። እሺ፣ በጣም ትልቅ ሰው ነሽ። ይህ ፊት መሳም መቻል ማለት ማለት ነው። ጉማሬ ጉማሬና ጉሬዛ የመሳም አቅም አለሽ። ነው ጋጀ ወሳፕ ገርል አይ አም ናታን። ያስ። ይኸውልሽ ምን ያስጨንቅ ነገር አለ? አስጨናቂውን ራሱ አስጨንቋል። ናታን፣ ለምን እንደዚህ እንደምትሆኑ የማይገባኝ ይመስላል እንዴ። ታውቆሻል? በጣም ጓያልሽብኝ እኮ ነው። እህትህ ምን አለች? ስለምኑ? ፕሊስ ናታን፣ ወላጆ አምጣ ስለተባልከ ሆነዋ። ምንም አላለች ማለት? መሲ፣ ግን እንዴት ነሽ? ቆይ ተመረው፣ እንዴት ነው ናታን? እሺ በቃ አትጪ ተጣልተናል። ወላጅ የምትሆነኝ አይመስለኝም። እና ታዲያ ምን ተሻለ? ይኸውልሽ መሲ፣ አንቺ አትጨነቂ፣ እኔ ማላላጣ እሺ። እንዴ ለምንድነው የማልጨነቀው? ይሄ ሁሉ ነገር የሆነው እኮ በእኔ ምክንያት ነው። ጭራሽ በአንቺ ምክንያት አይደለም፣ እኔ ራሴን ባለመቆጣጠሪ የመጣ ጥፋት ነው። እሺ አሁን ምንድነው መፍትሄው? መሲህ ደግሞ አታስቢ፣ እኔ ወጣዋለሁ አልኩሽ አይደል? እንዴ እሺ፣ እኔም መፍትሄ ለመፈለግ ሞክራለሁ። ይኸውልሽ አታስቢ፣ አንቺ ዝም ብለሽ ትምህርትሽን ተማሪ እ እንዴት ነው ቲሸርት እንዴት ነው ጀመረህ ደግሞ አዝግ ምን እሺ ነው ሰሞኑን ክላም አላረግሹ እንደውም ያንተ ችግር ተደጋጋሚ ምክንያት ሆኖ እያገኘት ነው። እኔ እምለው ግን የፍቅር ክሊኒክ ብከፍት ያዋጣኛል መሰለኝ። በቃ ለምን መጥክ ማለት ነው እንደምናፍቀው አታውቅም? አልቀረብሽም ናታን እኔ ምሬ ነው ታውቃለህ እኔ ወንድም የለኝም ነበር ግን ፈጣሪ አንተ ነው መሰለህ አዝግ ወንድም ሰጥቶኛል። እህት እኮ ወንድም ዋለ አጨክንም ለምን የጫማውን ብር አታይልኝም። በል በል በል አልሰማህም ብሩን እንኳን አልተወልህም ሲኖሩ ትከፍለኛለህ። እኔ መች አጣሁትኝ በወንድማ ላይ እንደምደልኝ ሌላ ይሄ ሌላ ነው። በል በል አሁን ቻው ተደብቄ ነው ማውራት። በልች ቃጀ ነው ደግሞ ምን ፈልግ

ስለ ያሬድ የሆነ ነገር አግኝቻለሁ ብለሽ ላክሽል ሜሴጅ ነው። እቺ ዝገት የሆነች ስልክ ምን ባረጋት ይሻለኛል? ቆይ ምን ስትል ነው እንደዚህ አይነት ቴክስት ላንቺ የላከችልሽ? ቀድል በእናትሽ ታይ ጨንቆኛል። ለማንኛውም ፈታ በይ፣ ያሬድ ተገኝቷል። እስኪ ህፃኑን በይ፣ ህፃኑን ተገኝቷል። ተመስገን ጌቴ፣ እንዴት ጨንቆኝ እንደነበር እሺ፣ አገናኝ ላገናኝሽ፣ አልችልም። ለምን? እሱም ምክንያት በስልክ ሳይሆን በአካል ነው የምነግርሽ። ምን ነው ቀድል፣ የተፈጠረ ችግር አለ እንዴ? አቦ ስንገናኝ ነግርሻለሁ አልኩሻ እንዴ። ለምን ለምንድን ነው የምታዝጊው? እሺ። ደግሞ ያሬድ ያለበትን ቦታ እንዳወቅሽ ካንቺና ከቾቻ ውጪ ማንም ሰው እንዳያውቅ። አሻንቲ አቦሽ ሚኪ፣ ማንም ሰው ገብቶሻላ? ገብቶኛል። ግን ለምን አቦ? አንቺ ልጅ ምንድነው ችግርሽ? ቆይ ለምንድን ነው የተባልሽው የማታረጊው? እሺ ቀርታ። ሌላው ደግሞ አሁንም ድራማውን ትቀጥ ያለሽ። እሺ። የምን ድራማ? ለሚጠይቅሽ ሰው ሁሉ ያሬድ እንዳልተገኘ አክት እያደረግሽ ትነፋረቂያለሽ። ለምን እንዳትይኝ ነግሬሻለሁ እ እሺ እንዳልሽ አደርጋለሁ። በቃ ስቴል ሰፈር ስፓት ላይ ደቅ ብዬ ጠብቅሻለሁ። ይመቻት። ቃጅል ግን ሰከሰችን ማለት ነዋ። እንዴት? በእርግጠኝነት ያሪድን ሻግ የመታችሁ እሷ ነች ማለት ቃጅል። ደብቀው? አዎ ደብቀው። እሷ ለምን ትደብቀዋለች? የቀስቴ መሰገጥ አይታ ያሬድን ሻግመታችሁ ከዛም በኋላ እኛ እንድናላዝን አድርጋ መሪውን ጠመዘዘችው ማለት ነው። የምርሽ ነው? ሊሆን የሚችለው እንደዛ ነው። ቤዚቲ ታሪቁ እስከ መቼ ደብቀው ትዘልቀዋለች? ምናልባት ቀስቴና መኮንን እስኪፋለሙ ድረስ። ከዛስ? ያው ቀስቴ ካሸነፈ ያሬድን ትለቋለች፣ መኮንን ስለማይነካው ማለት ነው። መኮንን ካሸነፈ ግን ያሬድ ጠፋ ምናምን በሚል ስበብ አይኑን ወደ ሌላ አቅጣጫ እንዲያዞር ለማድረግ ነው። የምር ቃጅል ግን ይሄንን አስባ እንደዚህ ካደረገች የምርም ብልህ ናት ማለት ነው። ቤዚቲ በእርግጠኝነት ቃጅል ይሄን ነገር አድርገዋለች ወይ? ጉድ! ኧረ ግን ብቻ ተመስገን ነው። ያሬድ ያለበት መታወቁ ራሱ አንድ ነገር ነው። እንዴት ጨንቆኝ እንደነበር። እውነትሽን ነው። ለማንኛውም እኔ መምህር ሳይሆን ወደ ክፍል ንግባ እሺ።